ሲሳይ አለማየሁ እባላለሁ የሲስ ቢውቲ ስፓ መስራችና ባለቤት ነኝ። መጀመሪያ ስራ ስጀምር የዛሬ 15 አመት አካባቢ ጸጉር ስራ ላይ ነው የጀመርኩት። የውበት ባለሙያ ነበርኩኝ። የዛሬ 14 አመት አካባቢ ተቀጣሪ ሆኜ ነው የጀመርኩት ያው ሙያውን። አጋጣሚ ጓደኛዬ እዛ ሙያ ላይ ስለነበረ በሱ እርዳታ ነው ይህን ሙያ ብትማር አይነት ነገር ብሎኝ በነዛ ሰበብ ነው የተማርኩትኝ። ከዛ በኋላ ሀያ ሁለት አካባቢ ነበር ተቀጥሮ የሚሰራው። ከዛ ወደ ጀሞ ገባው። ጀሞ አንድ አምስት ስድስት ወር ተቀጥሮ ከሰራው በኋላ ቀጥታ የራሴን ጸጉር ቤት ነው የከፈትኩት። መጀመሪያ ያው ጸጉር ቤት ሙያ ገባን፣ ከዛ እሱን እየሰራን፣ ያው ወደዚህ ደግሞ ተሸጋገርን ማለት ነው። ጸጉር ቤት ሙያ ላይ በነበርንበት ሰዓት ክፍያውን ብዙ አልነበረም። ያው ይ ማለት ከጆዳፍ የሆነ ላይፍ ነው የነበረው። ተቀጥሮ እየሰራ የነበረ አይ፣ ከዛ በኋላ ሳንቲምም ብዙ የኔ የምለው ብር አልነበረኝም፣ ካፒታልም አልነበረኝም ብዙ። ከዛ በኋላ ግን ምን አይነት ሲስተም ተጠቀምኩኝ? የጸጉር ቤት ተቀጥሮ የሚሰራበት የነበረ ጸጉር ቤት አጋጣሚ ተዘጋና የእሱ ቤት እቃ ሙሉ በሙሉ ባለቤቱ አስቀምጠው ነበረ። ስለዚህ ያን እቃ ብሰራበት በክራይ መልክ ውጤታማ ያደርገኛል ብዬ አስቤ ስለነበረ ትንሽም ደግሞ ቢሆን ያው የቀን እቁብ ምናምን እንጥል ስለነበረ የተወሰነ አንድ ዘጠኝ ሺህ ብር እጄ ላይ ስለነበረ እሱን ይዤ በድፍረት ወደ ጸጉር ቤት ወደ መክፈት ነው መጀመሪያ የልኩትኝ። እቃ ተከራይቼ ከዛ በኋላ እቃ ተከራይተን ስንሰራ ስማችን በጣም ገን ነው ነበር እዛ ሰፈር ላይ። ሰፈሩም አዲስ ነበር ጀሞ። በጣም በቃ ቆንጆ ስራ ሰራንና የእድገታችን መንስኤ ይሆነልን። የቤት ክራይ ብዙ አስጨናቂ ነበረ። ቤት ክራይ ቶሎቶሎ ነው የሚደርስ የነበረው። ብርም አልጠራቀም ይልሻል ግን ያም ሆኖ ደግሞ ያው ብዙ ማጥፊያ አልነበርኩኝም። ትዳር ውስጥም ቶሎ ነው የገባሁትኝ ከባለቤትም ጎኔ ስለነበረች ምን ሰራትን እያጠራቀምን ቶሎ ቶሎ ቢዝነስን ወደ ማሳደግ ነበር እየሄደን የነበር ነው። እስፓዎችም ከጸጉር ቤት ስራ ቶሎ ወደ ስፓ ነው ያሳደግ ነው። በዛው አመት ውስጥ ስራ በጀመርኩበት ሰ አመት ላይ አንዳንድ ብድሮች ላይም ገብተን ነበር፣ እንደዚህ የመንግስት ብድሮች ላይ እንደሱ እንደሱ እያደረግን ቢዝነሳችንን አሳድገን አሁን ወዳለንበት ነው። ቶሎ የገባ ነው። የጸጉር ቤት ላይ በጣም ፍቅሩ ነበረኝ። ጠዋት የቆምን ማታ ነው ማለት በቃ አምስት ሰዓት ስድስት ሰዓት ነው የምንተኛ የነበረው። አማራጭን ብዙ አልነበረም በሰአቱ የኛ የበሳሎን ነው የነበረው። ብዙ ሰው የሚያቀን ነበረ ሰራተኞችን ብዙ ሰራተኞች ነው የነበሩ ያው ከኛ ጋር እንደ ፋሚሊ ነው። ብዙ አመት አምስት ዓመት ስድስት ዓመት እየሰሩ ነው ባለሙያዎቻችን ወይ የራሳቸውን ሲከፍቱ ወይ ደግሞ የተሻለ ነገር ሲያገኙ የሚወጡት እንጂ ያው እንደ ፋሚሊ ሆነን ነው እንስራ የነበር ነው እና ብዙ ስራ ከነሱ ጋር ተግባብቼ መስራቴ አሁን ላለሁበት ስኬት አድርሶኛል። አምስት ስድስት ዓመት በፀጉር ስራ ላይ ከቆየም በኋላ የራሴ ስፓም ስለነበረኝ የራሴን ስፓ አንዳንድ ችግሮች ሲፈጠሩ ማሽኖች ሲበላሹ እነሱን በመጠገን ምናም ምናምን ደግሞ ይሄኛው ስራ ስቦኝ ወደዚህ ስራ ሽፍት አረግኩኝ። ወደዚህ ስራ ሽፍት ካደረገም በኋላ ቀጥታ ኢምፖርት ላይ የገባ ነው። ኢምፖርት እናደረጋለን ማሽኖችን። ከዛ በኋላ ለሚፈልጉ ሆቴሎች ወይ ለመኖሪያ ቤቶች ሎቶችና ለርስቴቶች የምናመጣቸውን ማሽን እንገጥማለን። ከዛም በተረፈ ደግሞ ሙሉ ስራ ኃላፊነት ወስደን ሙሉ ስራውን ከግንባታ ጀምሮ ሙሉ ስራዎችን እየሰራን ለከስተመሮቻችን፣ እንዲሁም ለመኖሪያ ቤቶች ያው እየሰራን እያስረከብን እንገኛለን። ምንድን ነው አንዳንዴ እንደዚህ አይነት ቢዝነስ የቋሚ ለሆነ ቢዝነስ የሚያደርሰው ድፍረት ነው። በእኔ በእኔ ብሄድኩበት መንገድ ድፍረትና ጥሩ ትው የትዳር ላይፍ በቃ ማለት የሚያገዝሽ ሰው ከጎንልሽ ማግኘትሽ አብረሽ መስራት መቻል፣ መደማመጥና አብረ ተመካክሮ ማድረግ ያው ቢዝነስ ያሳድጋል ብዬ አስባለሁ። ይህ ቢዝነስ ያደገበት ዋናው ምክንያት ያው ዜሮ ብዬ ከጀመርኩባት ሰዓት ጀምሮ አጋጣሚ የሆነ ወዲያውኑ ነው ከስራ ወደ ትዳር የገባሁት፣ ከዛን ሰዓት ጀምሮ እስካሁን በስኬታማ ትዳር ላይ ስለሆነ ያለውትኝ እሱ ቢዝነሴን እንዳሳድግና ላይፌ እንድለውጥ ከፍተይም። ትልቅ ምንጭ ሆኛል ብዬ አስባለሁ። ያው ችግሮችም አንዳንድ ነገሮችም እንትን ቢሉ አለመደንገጥ ቶሎ የሆነ ነገር ንብታጭ የሆነ ነገር ነገ ስለምታገኘው አዲስ ነገር ማሰብ እንዳለብሽ ነው የማስበው እኔ እኔም ደግሞ በዛ ውስጥ ነው እያለፍኩ ያለሁትኝ። ከእኔ ስኬት ያው ያው ይቻላልን ማለት ከሰራን እናድጋለን አሁን ብዙ ጊዜ ያው ምን እኔ አሁን አንዳንድ ትልልቅ ባለሀብቶች ከዚህ ተነስቼ ከዚህ ተነስቼ ይላሉ እና ይሄ ከዚህ ተነስቼ የሚለው ነገር ግን ለማይሰራ ሰው ሹፈት ነው። ብዙ ጊዜ እማየው ስለሆነ ማለት ከዚህ ተነስቶ እንዴት እዚህ ይደርሳል አይነት ነገር። ስለዚህ ሁሌም ያው ሰው ማየት ያለበት ሰርቼ ማደግ አለብኝ እና ያለንን ገንዘብ አብቃቅተን ከዚህ ከአጓጉሎ ጪዎች ራሳችንን እንትን ብለን ያው ሰርቶ ማግኘት እንደሚቻል መሞከር ከተሞከረ ምንም ነገር የማይደረስበት ነገር እንደሌለ ምን አለውና ያው መሞከር ነው።